ዲብ መጨረሻ ላይ ማን በጥይት እንደመታውና ማን እንደዚህ እንዳደረገው አውቋል። ባንቴሮ እንደነበረ ሁሉን ነገር ደርሶበታል። እንደዚህ ያደረገ የማን ነው ብሎ ወደ ፖሊስ ደውሎ አመልክቶ ነበረ። እናም ፖሊሶች ደግሞ ያደረገውን የለበሰውን ልብስ እና ሁሉንም ነገር ሲጠይቅ ፖሊሶች ሁሉን ነገር ይደርሱበታል። ባንቴሮ ከዚህ በፊት በወንጀል ተጠርጥሮ ለረጅም ጊዜ እስር ቤት ቆይቷል። ግን ደግሞ የሚስቱ ባል እንደነበረ እሱ አያውቅም። ግን ባንቴሮ እዛ ቤት የገባው የእሱ ሚስት ሉልን ስላገባች ነበረ። እናም ቁሞ እስኪ የተነጋገሩ ያለ ቆይ ምን እያደረክ ነው? ግን አልገባኝም ሲለው ባንቴሮ ሳትዋሽ አንድ ባንድ እያደረካትን ነገር ትነግረኛለህ። ምክንያቱም ባለፈው በብዥታ ቢሆንም በድምፅህና ባለባበስ በደንብ ለይችሃለሁኝ። እናም በሁለት ጥይትም እንደመታኸኝ አውቃለሁ። ስለዚህ ይሄ ሁሉ ጥላቴን በጉዬ ይዤ ነበረ። አንተ ከዚህ በኋላ እየትማትሄድም። ሲጀመር ሳውዲ ሂደተ ጠርዘህ የመጣህ ሰው አይደለህም አንተ። እናም ከዚህ በኋላ እኔ እናንተ ይለይልናል ሲል እጁን ደግሞ በጥይት ስለተመታ ታስሮ ስለነበረ፣ በል እሺ፣ እንግዳውስ እንደዛ ካልክ እንደጀመርኩህ አሁኑኑ እዚሁ ጨርስሃለው፣ ይለዋል። ባንቴሮም እኮሺ፣ ለመጨረስ ከሆነ ዝግጅትህ ይኸው በል እንግዲህ፣ ሜዳውም ፈረሱም ያው ሞከረኝ ይልና እጁን ወደ አንገቱ ይልካል። ባንቴሮም ተው ሲለው አይ ይልና ሲያያዙ ሁለቱም ዴብም ይወድቃል። ሲወድቅ ቁስሉን ነክቶበት ስለነበር አልቻለም። ባንቴሮ አንገቱን ይዞ ከዚህ በኋላ እንደውም እገልሃለው ሲል ቢላም ይዞ ስለነበር በቢላ ሊወጋው ሲል ሳያስበው ከኋላ ሉሊት ስትመጣና በዱላ ማንጅራቱን ስትመታው ባንቴሮ ይወድቃል። ከዛም መልሶ እሷን ሊይዛት ሲል እጩሃለው እንዳትነካኝ ባንቴሮ ትልና የወደቀውን ዴብ እየጩሆች ለማንሳት ስትሞክር፣ እሱ ግን ሩጦ ያመልጣል። እናም ሚስቱም ትመጣለች። ሮዚ መታ፣ ቆይ ምኑን ሆኖ ነው? ምንድነው ዴቭ ስትል ባንቴሮ ስትላት ባንቴሮ ምን? እሷ ግን ለመናገር ጊዜ አልሰጠቻትም። ምክንያቱም ሉልን ለማንሳት እየተሯሯጡ ነው። ቆይ ምንድን ነው? ለምን ደግሞ አትነግሪኝ? ስትላት እሱ ነው መጥቶት የሄደው ስትል እንደምንም ሁለቱ ተባብረው እያነሱትና ወንበር ላይ ያስቀምጡታል። እናም ደግሞ ሁሉን ነገር ለፖሊስ አሁንም በድጋሚ ይደውልና ሲናገር ይኸው፣ ዛሬ ትናንትና ያች ልጅ ባደርስልኝ ኑሮ ዛሬ ድንኳን ተጥሎ ሁሉም ሰው ከንፈሩን እየመጠጠ ነበረ ሲል ይናገራል። እናም ወደ ቤት ገብቶም ደግሞ ሮዛን ይጠራትና በቁጣ ያክስቴ ልጅ ነው ከሳውዲ ተጠርዞ ነው የመጣው ያልሽው ልጅ እኔን እንዲገለኝና ቤቴን እንዲያምሰው ነበር እቤት አምጥተሽ አስቀመጥሽው ይላታል ምን እያልክ ነው አንተ ቆይ ምንድ ነው ምትለው ስትለው አዎ በፍጹም ይሄ ሰው ከእስር ቤት አምል ተፈቶ እየወጣ እንጂ ከሳውዲ አይደለም የትም ሀገር ከኢትዮጵያ እንዳልወጣ ሁሉም ሰው ያውቃል ስለዚህ ለፖሊስ ለማስያዝ አመልክቼ ነበር። ፎቶዎች ፎቶ ልክ የላቸው ሲያዩት እስር ቤት የኖረ በጣም አደገኛ ሌባና ጭበርባሪ ነው፣ ነፍስ አጥፊም ነው። ስለዚህ እኔንም ነፍስ እንዲያጠፋ እንጂ ነበርሽ ወደዚህ ቤት ያመጣሹ ማለት ነው ሲል ባለሚስቱ ላይ ይጮኋል። ሮዛም ግራ ተጋብታ ቆይዴብ ምን ሆነ ነው እኔ እንዴት በአንተ ላይ እንደዚህ አደርጋለሁኝ? እባክን ከሳውዲ ነው የመጣው ምክንያቱም ይኸውልህ አንቴሮ በዚህ በፊት ለማየ ሽቶም ልብሶች፣ ብዙ ነገሮችን ከሳውዲ ይልክላታል። እናም በዛ ነው ከሳውዲ እንደመጣና ተጠርዞ እንደመጣ የማቀው እባክህን ስትለው፣ በፍጹም አይሆንም ይሄ አስመሳይና ውሸታም ነው ይላታል። እናም ሁለቱ እንደተያያዙ ጥሏት ሲወጣ እሷም ደግሞ ወደ እናቷ ጋር ተደውልና እማዬ፣ ባንቴሮ እኮ ጉድ ሰራኝ፣ ባሌን እኮ ሊገልብኝ ነው። ታውቂያለሽ ይህንን ትዳር እንዴት እንዳገኘሁትና እንዴት እንደሆነ ምን ያህል መስዋዕት እንደከፈልኩበት ታውቂያለሽ ስትላት፣ አውቃለሁ ልጄ፣ ይሄ የተረገመ ምንድን ነው ስትላት፣ ይውልሽ ባሌን ሉልን የመታው በቀደም በጥይት እሱ ነው ምን ስትልናትም፣ አዎ እማዬ፣ እናም አሁን ደግሞ ዛሬም ሊገለው ነበረ እቺ ልጅ ደርሳለት ነው እንጂ የተረፈው ስትል፣ ይሄ የተረገመ ቆይ ምንድን ነው አላቅም። ባንቴሮ የሚለው እሱን አስወግደን እኔ እናንቺ አብረን መኖር አለብን ነው የሚለው። የድሮውን ትዳሬን እመልሰዋለሁ እያለ ነው የሚውዝተው። እኔ ግን እንዴት ነው ከዚህ ሰው ጋር መለያየት የምችለው? ስትል ለእናቷ ትናገራለች። እናቴ እባክሽን፣ እኔ ደክሞኛል ስትል፣ ምንም ችግር የለውም አርፎ የማይቀመጥ ከሆነ እኔ የማደርገውን እኔ አውቃለሁ ልጄ አይዞሽ ወደ ትዳርሽ ትመለሻለሽ። ትላታለች እማዬ፣ ደክሞኛል እያልኩሽ እኮ ነው። ባንቴሮ የሚናገረውም የሚያደርገውም አይታወቅም። በጣም መጥፎ ሰው ነው። ግን ያንቺ ባል እንደነበረ እና ሁሉን ነገር ነግሮታል ወይ ስትላት፣ በፍጹም አልነገረውም። ግን የመታው እሱ ነው። ዛሬም ሊገለው እንደነበረ፣ እኔም ደውየ ሳናግረው እንደሚገለውና ከእሱ እንደሚያስወግደው፣ እኔን አብርን እንድንኖር ነው እየጠየቀኛለው። ባንቴሮ እንደምታስቢው ሰው አይደለም ሲል እናም ደግሞ ሞ ባለቤቴም እንደምታውቂው እኔም አንቺም እንደዋሸ ነው እያወቀ ነው አሁን ላይ ብቻ ግራ ገብቶኛል፣ ትላታለች። ታዩ ችግር የለውም ለእኔ ታይልም። ባንቴሮን አይ ካለ ማያርፍ ከሆነ እኔ አስወግደዋለሁ። አንቺ ዝም ብለሽ ቁጭ በይ፣ ትዳርሽን እዛው መሪ ትላታለች። እኮም እንደምታስወግጁው ማዬ? ስትላት አስገድለዋለሁ፣ ዝም በይ ስትል እናት ለልጇ ትመክራታለች። እናም ባንቴሮ ለሉሊት ይደውልላትና አንቺ ሚጥሚጣ፣ እኔን ከስራዬ ሁልጊዜ ታጨናግፊኛለሽ። ባለፈው ብልክሽ ተመልሰሽ መጣሽ በህይወት አሁን ደግሞ ይህንን አረመኔ ልገልስል፣ ደግሞ አሁን ዛሬ በህይወቱ ደርሰሽ አዳንሸው አይደለም። አሁን ከዚህ በኋላ ግን ደፋር ነኝ ብለሽ እንደምታስቢው እንዳታስቢ፣ እንድትፈሪ፣ በቁምሽ እንድትሸኝ አደርግሻለሁ። እኔ እኔ ባንቴሮ አደለውም ሲላት፣ ቆይ አንተ ምንድን ነው ማነኝ ብልህ ነው የምታስበው? እንዳትፈራ እኔ አልፈራም አይዞ